የዛሬ ኹጥባችን ፍሬ ሀሳብ ነህኑ ኡመቱን ለሃ ሀቁ ልእክትያር እኛ እንደ ሙስልሙ የብረተሰብ ህዝቦች ነን የመምረጥ መብት ያለንና ወላ ነቅበሉ ደቅጣ ሚንመለም ነተኺሙ ካልመረጥ ነው አካል ጫና ጩቀናን አንቀበልም፣ የሚል ነው የኹጥባችን ፍሬ ሀሳብ ማለት ነው። እና እንደ ሙስልም ምን ይጠበቃል ከኛ? ምን መሆን አለብን? በጣም ትልቅ የሆነ ዲናችንን ከምንጠብቅበት ነገር አንዱ ሙስሊሞች የጸኑበት ነገር ላይ ከእስልምና በያዙት መገለጫቸው ላይ መጽናት ነው። ጫና ጩቀናና ውጣ ውረድን አለመቀበል ነው። በትዕግስት በሕጋዊ መንገድ በጥበብ መገፋተር መቻል ነው። አላህ ግዳጅ ያደረገባቸውን በመተው ሊሆን ይችላል ወይም ደግሞ አላህ ስሩት ብሎ የጋበዛቸውን እንዲተው ሊሆን ይችላል። ጫና ጩቀና በሚመጣ ሰዓት አንቀበልም፣ እኛ ጫናን አናስተናግድም፣ ለትእዛዝ የፈጣሪ ይበቃናል ባዮች መሆን ከኔ፣ ካንተ፣ ከአንቺ፣ ከእኛ፣ ከእናንተ እንደሚጠበቅ ነው። በመጀመሪያ ደረጃ ሴት ልጅ ሂጃቧን በማድረግ ፊቷን በመሸፈር ዙሪያ የሚናምነው እምነት ዕባዳ ሙዕተበራ ሸሪአው ግምት የሰጠው ካላህ የምትገናኝበት ዕባዳ መሆኑን ማመን አለብን። ባታደርገውና ኒቃ ብተው ካላህ የሚያጣላት መገለጫ እንደሆነ ማመን ይኖርብናል። ፊ ፍቅ ልሙስልሚን ደለ ዓለይህ ልቁርኑ ወሱና ወአእመቱ ልእስላም ቁርአን ያመላከተበት ነው። ሀዲስ ያመላከተበት ነው። ኢስላማዊ ልቃውንቶች ያመላከቱበት ነው። ያለምንም ሂላፍ ዕባዳ ነው። ንቃብ መልበስ ዕባዳ ነው። ሂጃብ መልበስ ዕባዳ ነው። ሰዓት መስገድ ብለው ያምናሉ። ስለዚህ ይህን ዕባዳ ሌላ የማይመለከተው አካል ሱና ነው፣ ዋጅብ ነው ብሎ ምድብ ሊያወጣልን አይገባም። የእኛን እምነት እኛንን ልንተነትነው የሚገባው እኛንን ልናንጸባርቀው የሚገባው ስለዚህ ጫና ጩቀራን አናስተናግድም። የመብረት መብታችን የተከበረ እንደመሆኑ የመገልገል መብታችንም ሊከበርልን ይገባል። እኛን ልታገለግሉ እንጂ የተቀመጣችሁ ሰዎች እኛን ልትጨቁኑ ጫና ልታደርሱ አይደለም የሚል ነው እና ለየት ባለ መልኩ ይህንን በአግባቡ ስንረዳው በቁርአን አላህ ምን ይላል? ያ አየሆ ነቢዩ፣ አንተ የአላህ መልእክተኛ ሆይ ዝዋጅክ ለአንተ ሚስቶች ብላ በላቸው ላቸው ረሱል ዐለይሂ ሶላቱ ወሰላም፣ ወበናትክ ለሴት ልጆችም፣ ወኒሳኢል ሙእሚኒን ለምዕመናን ሚስቶችም ሴቶች ባላቸው ዩድኒነ ዐለይሂነ ሚን ጀላቢቢሂነ በላይላቸው ጅልባባቸው ሊቀቁ በላቸው ይላል። የዚህ ኡቅያኖስ ወይም የቁርአን ተፍሲር ባህር በመባል የሚታወቁት ሰቢ አብደላህ ኢብኑ ዐባስ ይላሉ ትወጢ ወጅሃ ላ አይንን ዋሂዳ ፊቷን ትሸፍን ማለት ነው። አንድ አይኗ ሲቀር ይላሉ ታ አንድ አይኗን ማስቀረቱን ይላሉ ላላገቡ ወጣት ሴቶች መልካቸው የውበታቸው ዲባብ እንዲታወቅ ሲባል ነው እንጂ ላገቡ አንድ አይንም አይፈቀድም ብሎ ፊቷን መሸፈን ነው፣ መላ ሰውነቷን ከራስ እስከ ጥፍሯ አንድ አይኗ ሲቀር ነው ያሉት። አንድ አይን ያስቀሩት ራሱ ላራ ገቡ ላጤዎች ወይም ጋለሞች ለሆኑ አግብቶ ለፈቱ፣ ለሞተባቸው ምናልባት ጠያቂ ከተገኘ ለመጠየቅ አይኗን አይቶ ቅንድሟን አይቶ ሊሳምበት ነው በሚል ተርጉመዋል አሊሞቹ። ስለዚህ ሴቶች እንደ ኢስላም መሸፈን እንዳለባቸው የዚህ ኡማ ሁሉም ውቅያኖስ ሙቅያኖስእ

ቤታችሁን ይዛችሁ ቁጭ በሉ። ወጣ ወጣ አታብዙ። እንደ ቀድሞ ባአይ ባዝ ሴቶች አገላለጥም ደረታችሁን፣ የአንገት ጌጣችሁን፣ የጆሮ ጌጣችሁን፣ የእጅ ሀብላችሁን እያሳያችሁ ወይም የግር ጌጣችሁን እያሳያችሁ ወጣ ወጣ አትበሉ፣ ተሸፈኑ፣ ተደበቁ እያለ ነው አላህ ሱብሓነሁ ወተዓላ ወኢዛ ሰአልቱሙሁና መታዓን አ ስብ ጎረቤት እንደ ጎረቤት ሄደው አንኳክቶ ሆነ ጉዳይ ኖሮት ሊዋ ሲጠይቅ ራሱ በግርዶ በስተጀርባ ጠይቋቸው። እያፈጠዳችሁ ቀለማዋ እስኪየፍ እያያችሁ ጉዳያችሁን ጉዳያችሁ አትጠይቁ። አጅነቢ ሴትን እሷ ብያየችህ እንደው ምን አይነት ነው የአምራን እያለች በአንተ ቢዚ መሆን የለባትም አንተም በእሷ ቢዚ መሆን የለበትም። ፈአሉ ሆነ ወራ ሂጃ ከግርዶ በስተጀርባ ነው። ፍላጎታችሁን የተውሰ ቃ የምትወስዱት ካለ መጠየቅ ያለባችሁ፣ ይላል ሊከ አጥሀሩ ሊቁሉቢኩም ወቁሉቢሂነ ይላል። ይህን ማድረጋችሁ የእናንተንም ልብ ያጸዳል፣ የሴቶችንም ልብ ያጸዳል። ልክ አንተ አስደንጋጨውን አይታ እንደምትቋምጠው ሁሉ እሷ አስደንጋጭ አንተን ስታይ ትቋምጣለች። ለዚህ ያበቃችሁ ምንድን ነው? መፋጠጥ አያስፈልግም። ስለዚህ ይህን የተከላከለን ንቃብ ማውገዝ ውርደት እንጂ ክብር አይደለም። ንቃምን ማበረታታት ነው እንጂ ማውገዝ አይገባንም። ንቃብ ለብሰው ማን ምን አደረጉ? ንቃም መልበሳቸው እኮ እኔ አንተን ከወንጀል እንድንጠበቅ ያልበሰሉ አፍላ ወጣቶች ያልሆነ መንገድ እንዳይጓዙ፣ ተማሪዎች ከትምህርታቸው እንዳይጎሳቀሉ የሚረዳ እንጂ ምን ነው የሚፈታተረው? ከምን ላይ ሊከበር ማለት ያዋርዳል እንዴ? የበላይ አካሎች ፈጣሪያችሁን ልትፈሩ ይገባል። በምታምሩበት ኢመኑ፣ የህብረተሰብን አንድነት ልታናጉ አይገባም። ሴቶች ንቃብ ከመልበስ ጫና፣ ጩቀና ሊደርስባቸው አይገባም። ሸሪያው አዟቸው ነው፣ ግለሰብ አዟቸው አይደለም። ወምን አድለት ሱና ሀዲሳዊ መረጃን ስንመለከት ቀውል ነቢይ ሰለላሁ አለይሂ ወሰለም የአላህ መልእክተኛ ንግግር ማስረጃችን ነው። ምን ይላሉ

ያልተጣበቀ ልብስ ለብሶ መውጣታቸው ከሰይጣዳዊ እጀባ ያዲናት። አለ እስላም፣ ያለ ያለ ታዳ ምኑ ውርደት ሆኖ ነው። በየወሩ መሰለ ግን፣ እንደው በየአመቱ ማለት ፈተና ሲደርስ ጭቅጭቅ ነው። ትግራይ ክልል ጭቅጭቅ ነው። ጉራጌ ዞን ጭቅጭቅ ነው። የሆነበት ጭቅጭቅ ነው። አላባ ጭቅጭቅ ነው። ወራቤ ጭቅጭቅ የማይሰማበት የለም በየጊዜው ምንድነው ግን መንግስት፣ ህግ በሰው ውስጥ አደለ የተሰራ ማሻሻል አይቻልም? ችግር ፈጣሪዎችን እንቲክ አድጎ ማውጣት አይቻልም? እኛ የመረጥነው መንግስት ባልመረጥነው ግለሰብ አስተሳሰብ ሊያስገድደን አይገባም። መንግስት ሊረዳን ይገባል። እኛ ፈጣሪችንን ነው እናምልክ ያለው። እንደ ዜጋ ተምረም ለህዝባችን የምትቀምነው ያለነው ንቃ ምስትናት ከአምስት መቶ ከስድስት መቶ አምስት መቶ ያለፈችው ከደቡብ ክልል ከስልጤ ዞን ማለት ነው። ስለዚህ ንቃብስት መሆን አእምሮን አይሸፍንም። ንቃብስት መሆን አስተሳሰብን አይሸፍንም። ጸጉርና ፊትን ነው የሚሸፍነው። እኔም ልከበር፣ አንተም ተከበር፣ እናንተም ተከበሩ። ወንጀላ እትውደቁ ባለችበት እርቃንሽን አለሺ ተብላ በየፈተናው በየትምህርቱ በየትምህርት ቤቱ በየዩኒቨርስቲው የኛ የየእለት ዕለት አጀንዳ መሆን አለበት። እኔ ቂቃ ስንቴ ይወራል ኔ አይገባኝ። ስለ ትግራይ ከሶስት ጊዜ በላይ ሰምቻለሁ። ስለ ጉራጌ ክልል ከሶስት በላይ ሰምቻለሁ። በየአመቱ በየአጋጣሚው በየጊዜው ይወራል። ለምንድነው ነው ማንሰረ ይሰለቸው? ለምን መንግስት ዘላቂ መፍትሄ አያመጣም? ጥያቄያችን ነው። እንደ ሙስሊም ህብረተሰብ መለኮታዊ መልእክት ተከትሎ ነው የአንጸባረቁትና የያዙት ያለው ሰራት እና ንቃ ብጃብ የጭቅጭቅ አጀንዳ ሊሆን አይገባም። ለአንድ ዜጋ ሰላም የሚመጣው መብቱ ሲከበርለት እንጂ መብቱን ተነግፎ ሰላም አይኖሩም። ቀን ቢረዝም ቀን ይፈጠራል የሚል እልህ ውስጥ ነው የሚያጋባል። ያ መሆን የለበትም። ኢማሙ ትርምዚ የዘገቡት ሀዲስ ነው። ታዲያ ከሴት ልጅ ምንድን ነው የሚፈለገው? አየመጥኖ ብሚንሃ መዚዱ ሰትርን ወሲያና እንደው ሲትለብስ ስትጠበቅ ተሸፈነች ተጠበቀች። እና ተጠበቀች ካልሆነ በሽተኛ ጎረምሳ ወይም ወንድ ልጅ ማለት ነው። ምንድ ነው ክፋቱ? አረሳዋ ሰብአዊ እናርገው፣ እሳቢያችንም በሰብአዊ እሳቤ እንተዛዘብ። ወፊ ሀዲስ ኢብን ዑመር ረዲየላሁ አንሁማ ላ ተንተቂብ ልመርአቱ ልሙሕሪማ ይላሉ ኢብን ዑመር

ሐጅና ምራ ባራረቡበት ሁኔታ ሴቶች ንቃብና ጓንት ይለብሱ እንደነበረ ያመላክታል ይላሉ ምን አዋል ሰላፍ ከቀዳሚ ንቃውንቶች ንግግር ንቃብን አስመልክቶ ቃል ልሐሰኑ ልበስሪ ካነት መርአቱ ትፊ ወጅሃሃ ሴት ፊቷን ከወንዶች ትደብቅ ነበር ይላሉ ቃል ኢማሙ አንቃቡ ሚነሰትንልመሽ ኒቃብ ለብሳ መጠረቅ መከበር ማክበር ከሽሪአዊ ድንጋጌ አለባበስ ነው ይላሉ። በሁለተኛነት እንደ ሙስሊሙ ኅብረተሰብ ጫና ጩቀናን አናስተናግድም፣ አንቀበልም። ነህኑ ኡማ ላመቅበሩ ጠቅጥ ጫና ጭቀና በንቃብ በሰናዓት በሂጃብ እየተባለ ለየሰዓቱ የሚፈጠር አጀንዳን አናስተናግድም። አዩ ሙስሊሙን ኢነል ሙዋጢኒነ ኢነማ የኽታሩነ ሑኩማ፣ እናንተ ሙስሊሞች፣ አንድ ዜጋ የአንድ አገር ዜጋ የሚገዛውን ፓርቲ ሲመርጥ ወይም መንግሥት ሲመርጥ፣ ፈኢንነሁም የኽታሩና ሊተቅዱመሁም፣ ሊንከባከቧቸው ነው የሚዱ የሚመርጧቸው፣ የመንገድ ልማት ሊሰሩላቸው፣ ጤና ጣቢያ ሊያመቻቹላቸው፣ ትምህርት ቤት ሊያመቻቹላቸው፣ የኢኮኖሚ የጉድለት ያለባቸውን እንዲያቋቁሟቸው በተለያየ መልኩ እንዲከባከባቸው እንጂ እንዲያጎሳቅሏቸው አይደለም። በተለያየ ጫና፣ ጩቀና የመስራ እየሰጡ ቢዝን ያደርጓቸው አይደለም የሚመርጡት እንዴት ነው የመረጥ ነው እያለ ያልመረጥ ነው ያዋክበል ወታህሚ ቁቁሁም ልላ ሊቱማሪሰ ዲደሁም ደቅጥ የእነሱን መብት ሊጠብቅላቸው ሊጠብቅላቸውና ሊያገለግላቸው ነው የሚመርጡት። አንድን ፓርቲ ወይም ቡድን ሲመርጡ እነሱ ላይ ጫና እንዲፈጥርባቸው አይደለም። በውስን አባል አጀንዳዎች አነሳሽነት የማይፈልጉትን እንዲያስገድዳቸው አይደለም። ለዛውም በውስን ቡድን ተብሎ የሚገለጸው ህዝብ ያልመረጠው ያልወደደው አካል ባቀረበለት አጀንዳ ህዝብን ሊያሰቃይ አይደለም። አን አንድ ፓርቲ የሚመረጠው ህዝብን ሊያገለግል ነው። ህዝብን በፍትሐዊነት ሊመራ ነው። ለምን ፍትሃዊነታችሁን ያበላሹባችኋል? የተመረጣችሁ አካሎች ነው። ምን ነው አላህ ይላል ወማ ጀዓለ ዐለይኩም ፊድዲን ሚን ሐረጅ አላህ በዲን አልእስላም ችግር ጥበት አላደረገባችሁም ይላል ፈላየጁዙ ሊአሐድን አንየፍሩጠ ዐለል ሙስሊሚን ለማንም አይፈቀድለትም። ከአላህና ከመልክተኛው ድንጋጌ ውጭ ሙስሊሞች ላይ አንድ ነገር በግድ ተቀራል። ይሄን በግድ ተሩ የሚል ቀኝ ግዛት አይገባም ለማንም። ማ ዩኻሊፉ ዲነሁ ከሃይማኖታቸው የሚቃረብ ነገር አይቻልም። እንውሰድ አንድ ሰው ለዱንያዊ ጥቅም ብሎ ትምህርት ይሁን ንግድ ይሁን ግብርና ይሁን ሰላትን እያወቀ ማሳለፍ ከእስላም ያወጣዋል። እስላማዊ አለባበስ ሂጃብ ይሁን ንቃብ ይሁን ጅልባብ ይሁን ሸሪዓ አይደለም ብሎ መተው ከእስላም ያወጣዋል። ሸሪዓነቱን አብሎ መተው ራሱ ነቻሉ ዋጅቡን አልተወጣም፣ በተወሰነ ወንጀል ልቀዋል እንላለን። ግን ግዳጅ አይደለም ብሎ ያመነ ግን እንደ ኢስላም ከእስላም ይወጣል። ምክንያቱም በመረጃ የተረጋገጠ እንደመሆኑ ማለት ነው። ስለዚህ እስላማዊ ግዳጃችንን ማንም ሊያስተወን አይገባም። የማይገባንን ደግሞ ማንም ሊጭንብር አይገባም ይላል አላህ። ወላ ቱጢዕ መን አግፈልና ቀልበሁ ዐን ዚክሪና እኛን ከማስታወስ ልቡን ሊያዘናጋ ነው። ስለ ዲንን እስላም የማያቅን አካል በላይነትን የሚመራ ቢሆን በፖለቲካ

የስራት ጥላቻ ያለ አካል አርቅቆት አልፎ ሊሆን ይችላል። የአሁኑ ለምን አያስተካክለውም? በመደመር ዘመን ለምን አያሻሽለው? ጭቅጭቅን ለማንሳት። ስለዚህ ቢሶታችንን የምናቀርበው በመጀመሪያ ደረጃ ለመንግሥት ነው፣ ለብልጽግና ነው የምናቀርበው። የመራ ያለው አካል የአንተ ነው፣ ቤቶ ማሰናዳት ቻልበት ነው። ካልቻልከበት ምን ተፈጠረ? ዋጋ ያስከፍልሃል ነው ምንለው ህዝብ ሲመጣ አቅርቦ አቅርቦ አቅርቦ ኤምቢሲ ነው ማስታወቅ ተስታ ተፈልጎ አለም እኮ አስገድዶ ነው የሚያስታወቁ ሰዎች አሟቸው። ስለዚህ ያ አይነት ችግር ይፈጠራል ብለን እንሰጋለን። እና በተቻለ መጠን በበላይነት የመራችሁ ያላችሁ አካሎች አስተካክሉ። የግል አላማ ያለ አካል ወንበር አይገባው፣ አመራር አይገባው። በሱ ጭንቅላት ሊመራ አይገባ። በወጣለት ካልመራ ይነሳ።

አየባርስነሻእረ ዲኒሂና ቢላ ተጠይቅ ሙስሊም ሴት ተማሪዎችን እንበል ወንድ ተማሪዎች ትምህርት ቤት ገብቶ ሲወጡ መብታቸውን ሊከበር ይገባል። ሊሰግዱ ሊለብሱ ይገባል። በግድ ተራቀቱ፣ አትስገዱ፣ ሃይማኖት የለሽ ሁኑ ማለት ይሄ ጫና ነው፣ ጩቀና ነው። እስላም አያስተራግድም። ሲኩሪቲ ሲኩሪቲ ለሚባለው ኢስላማዊ ምሁሮች ያስቀመጡት አለ አንዲት ሴት ንቃብስቱን ካቢቶም ይቃ ስትገዛት ወይ ስትሸጥላት ወይ ምስክር ስታደርጋት ወይ ሊሆነበት የሚጨነቁበትና የሚሰጉት ቦታ ላይ ንቃብሽን ኪፈ ማየት ይቻላል። አንዳነት ካለ ሴትን በሴት መፈተሽ ይቻላል። ከመታወቂያ ጋር ማስተያየት ይቻላል። አልተከለከለም። ሴት ባሌለበት ታዲያ የስጋት መፍትሔ ለማምጣት ስጋቷ እሷ ከሆነች ለሰዓቱ ከመታወቂያ አሳምዶ ማየት ይችላል። ግን ሀያ ሰዓት ለምን ራቁትሽን አልሄሽ? ያ ይሄም ለምን አላፈጠጠብሽ? ከዚህም ከዛኛም ለምን አልተጃጃልሽ ማለት በጣም ያሳፍራ። ምን እንደ ተማሩ አይገባኝም። ምን የተማር አቃል እንዴት ነው ደህንነት የሚጠፋበት? ሌላው ወምን ዋጅባት ልሁኩም አልሙርተከባ የተመረጣችሁ የብልጽግና ፓርቲዎች እየመራችሁ ያላችሁ የአገር ገዢዎች ከእናንተ የምጠበቀው ግዳጅ ነው? ን መብት ማስከበር ከናንተ ነው የሚጠበቀው። ላ ን تስتጂب لض ጀማعት ላ تመثሉ ش ህዝብን በማይወክሉ ለህዝብ በማይሆኑ ግለሰቦች በውስ ግለሰቦች አስተሳሰብ ጫና መቀበል የለባችሁ፣ ኮና ማስተናገጥ የለባችሁ ያሉ የሚወክሉ ሰዎች እስልምና ድጋፊ ያደረጉልን ዋጋ አይሰጡ። በእነሱ ሂሳብ አንተ መጤ ነ አንተ አክራሪ ነ አንተ ከፋፋይ ነ። ይሄ በሆነበት እንዴት ነው መንግስት እያየ ዝም በሚለው? ስለዚህ የመራ ያለው ፓርቲ የችግሩ መፍትሄ ዋናው እሱ ነው። ልትፈቱ ይገባል። ጥሪያችን ነው። ዋላ አውሊያ ኢለሙር፣ በሀገር መሪዎች፣ በሽማግሌዎች፣ አሳሪ ፈቺዎች፣ የገዳ መሪዎች፣ የእስላም መሪዎች ዑለማዎች ክርስትና እምነት መሪዎች በፍትሃዊነት ስለዚህ ነገር መዋከል መቻል አለባችሁ። ይህ ነገር ማስተካከል የማስታረቅ ሥራ ህግ እንዲሻሻል ማገዝ አለባችሁ። በጥነብ ሃይማኖቱ መብቱ እንዲከበር መስራት መቻል አለባችሁ። ልዩ በሆነ መልክ ደግሞ በእስላማዊ መሪዎች መጅሊስ፣ እንደዚሁም ደግሞ አሊሞች፣ ዳዒዎች፣ የእስላም አስተማሪ ሊቃውንቶች ይጠበቅባቸዋል። አንዩበይኑ ሑክመ ሸርዒ ሸሪዓዊ የሊቃም ህግ ምንድ ነው የሚለውን በአንድ አፍ ልትመልሱ ይገባል። አንዱ የለም፣ አንዱ ሱና ነው፣ አንዱ ዋጅብ ነው የምን ልትርክም ለሚዲያ አታቅርቡብን። ዒባዳ ነው ዒባዳ ነው አለቀ። ዋጅብ ያለ ዋጅብ ብሎ ይልበሰው ሱና ያለው ሱና ብሎ ይልበሰው። እኛ ግን ዕባዳነቱ ላይ ተስማምተናል። መጅልስን ሳላመሰግን አላልፍም። በጣም ደስ በሚል ሁኔታ ተቃውሟቸውን እንደ ፌዴራልም እንደ አዲስ አበባ መጅልስም ገልጸዋል። አላህ ይቀበላችሁ፣ በርቱ፣ ከጎናችሁ ነን እንደ ህዝበ ሙስሊም ለማለት ወዳለሁ አላህ የበይር ልሑክመ ሸርዒ ወይወዲሁ አነ ዲና ላየሩሱኩት ዲን ስላም በስብታ ብትፋ አይደለም። ስለዚህ እብረታሁን እክክቹም ለህዝብ መንገር መቻል አለባችሁ። እስላማዊ አስተማሪዎች ይ ከናንተ የሚጠበቅ ነው። አለእመቲ ኩሊሃ ከናንተ ደግሞ ከህብረተሰቦች በሙሉ የሚጠበቅ ኃላፊነት አንተተዋሐደ ፊድፋ የመብት ጥያቄና የግፍ የጫና ጭቆና መከላከል ላይ አንድ ልንሆን ይገባል። አ ሱና ያላችሁ ዋጅብ ያላችሁ እኩል መብቷ ነው። ትልበስ ማለት አለባችሁ። ንቃብ ፊትንና ጸጉርን እንጂ አእምሮን አይሸፍንም። ንቃምስቶች መማር ይችላሉ። ንቃምስቶች እንደ ዜጋ መታየት ይችላሉ። በቢሮ በነፃነት መቀጠል ይኖርባቸዋል። ኤርፖርት ብትገቡ እኮ ራቁቷን ካለ ሄደች አትቀጠርም ያስቀጠራት ሞያዋ እስካስቀጠራት ድረስ አባያ ስለለበሰች ጅልባብ ስለለበሰች ኒቃብ ጓንት ስላረገች አስተዳዳጅ መሆን አትችልም ጣሪ ያሌላት የቸገራት ከመለመድ ይሻለኛል ያለች የሙስሊም ተማሪ በቢሮ በነፃነት መስራት የለባትም እጅግ በሚያሳዝን ሁኔታ እዚሁ በቅርቡ አንድ ቢሮ ቀጥሮ እያሰራ ለጁምዓ ሰራት አቶቱም ብሎ የተባረረ ሰው አውቃለሁ ለምን እና በተቻለ መጠን መንግስት እንደ መንግስት ቢሮ የግል ድርጅቶችንም ሊያስገድዳቸው ይገባል። ለጅሙዓ ፍሪት መስጠት መቻል አለባቸው። ዜጋ እንደ ዜጋ እንጂ እንደ እንግዳ መታየት የለበትም። ይሄ ከእናንተ አንድነት ሊበለጭ የሚችለው አንድ ልት ሆኖ ይገባል። አንሀቅ ይሃ ብላው ስለ መብታችሁ አንዱን ሲባል የአለ ጭካናዊ ጉዞ ነው። ያልሆነ ህገወጥ ስራ ሳትሰሩ ትዕግስት በተሞላበት መልኩ ጥበብ አዘል በሆነ ጉዞ ህግን በተከተለ አቃቢ ህጎች አሉ፣ ዳኞች አሉ፣ መጅሊስ አለ፣ የሙስሊሙ ህብረተሰብ መብት ተከራካሪ አለ። ምን አለ? በዛ መንገድ ሰንሰለቱን በጠበቀ መልኩ ለመብታችሁ ደጋፊና ቋሚ መሆን መቻል አለባችሁ። በድምፃችሁ ሊሆን ይችላል፣ በብራችሁ ሊሆን ይችላል፣ በስሞታችሁ ማለት ነው።